ኪነ ጥበብ የሕዝቦችን አንድነትና ሕብረት በማጠናከር የጋራ ትርክትን በመገንባትና ለሌሎች ኢኮኖሚያዊና ማህበራዊ ዘርፎች እድገት አጋዥ በመሆን ለሀገር ሁለንተናዊ ብልጽግና ያላትን አስተዋጽኦ ከግምት በማስገባት መንግስት ለዘርፉ እድገት ልዩ ትኩረት ሰጥቷል። በዚሁ መሰረት 24ሺ ካሬ ሜትር ቦታ ላይ ያረፈው እና በአዲስ አበባ ከተማ አስተዳደር የተገነባው ግዙፍ ዘመናዊ የሲኒማ ማዕከል ተመርቆ ወደ ስራ ገብቷል። የሲኒማ ማዕከሉ መንግስት ለኪነ ጥበብ ዘርፍ ማንሰራራት ተግባራዊ አስተዋጽኦን እያደረገ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 ማለት ያስችለናል። የከተማ አስተዳደሩ ነባር ሲኒማ ቤቶችን ከማደስ ባለፈ ተጨማሪ የኪነ ጥበብ ማዕከላትን በመገንባት ለህብረተሰቡ እና ለባለሙያው ተደራሽ እያደረገ መሆኑንም ነው ከንቲባ አዳነች የተናገሩት። ነባሮቹ ሲኒማ ቤቶቻችን ወቅቱ ከደረሰበት ስልጣኔ፣ ኢንዱስትሪው ከደረሰበት እድገት አንጻር ስናያቸው ለኢንዱስትሪው የማይመቹ የኪነ ጥበብንና የከያንያኑንም ክብር የሚያሳንሱ አሮጌ ሲኒማ ቤቶችን በማደስ ከተማችንን እንዲመጥኑም በማድረግ ለኢንዱስትሪው እድገት ምቹና የተሻለ ገጽታ እንዲኖራቸው የማድረግ ስራም ተሰርቷል። ከሁለት ሳምንት በፊት የመረቅ ነው አዲሱ የህፃናትና ወጣቶች ቲያትር ሲኒማ ኮምፕሌክስ በሳይንስ ሙዚየም እና በአድዋ ድል መታሰቢያ የተገነቡትን ጨምሮ በድምሩ አምስት ሲኒማ ቤቶች ከሌሎች አገልግሎቶች ጋራ ተያይዘውም ቢሆን ተገንብተው ለዘርፉ ባለሙያዎች እና እንዲሁም ደግሞ ለታዳሚዎች ክፍት መደረጋቸውን ማስታወስ ያስፈልጋል። ከዚህም በተጨማሪ ከመቶ አስር በላይ ፕላዛዎች፣ ከአምሳ በላይ አንፊ ቲያትሮች ተገንብተው ለአገልግሎት ክፍት ተደርገዋል። በዚህም ኪነ ጥበብ ወደ አዳራሽና ወደ ከተማ ማዕከልና ወደ ትልልቅ ማዕከላት ብቻ በመግባት ሳይሆን ወደ ሰፈር ወደየአካባቢው ጠጋ እንዲል የማድረግ ስራ ተሰርቷል። የተመረቀው አዲስ የሲኒማ ኮምፕሌክስ ዘመኑን የዋጀና ለሲኒማ ስራ አስፈላጊ የሆኑ ግብዓቶች የተሟሉለት መሆኑንም ነው ከንቲባዋ የገለጹት። ይህ አዲስ የሲኒማ ኮምፕሌክስ ባለ አስራ አምስት ወለል ከመሬት በታች ባለ ደግሞ አራት ወለሎችን የያዘ ወይም ጂ ማይነስ ፎር የመኪና ማቆሚያ ያለው 24 ሺ ካሬ ሜትር መሬት ላይ ያረፈ በውስጡም እዚህ የምንገኝበት ይህ አዳራሽ ማለት ነው። 887ና 592 ታዳሚዎችን የማስተናገድ አቅም ያለው በቅደም ተቀጠል የአዋቂዎችና የህፃናት የሲኒማ አዳራሾችን የያዘ እጅግ ዘመናዊ ስክሪኖች የድምጽ እና የመብራት ስርጭት የሙቀት መቆጣጠሪያ ጭምር እየተገጠመለት ነው። ማዕከሉ ከሲኒማ አዳራሾች በተጨማሪ ከዘርፉ ጋር ቀጥተኛ ግንኙነት ላላቸው ለደንበኞች አገልግሎትን የሚሰጡ በዘርፉ የሚሰሩትን ሁሉ ወደ አንድ ማዕከል ሰብሰብ ማድረግ ይቻል ዘንድ ለስዕል፣ ለአርት ገለሪ፣ ለህፃናት ጌም ዞን፣ የቤተ መጻሕፍት የስቱዲዮዎችና ለቢሮዎች፣ እንዲሁም ለባንኮች፣ ለካፍቴራዎች፣ ለሬስቶራንቶች፣ ለተለያዩ ሱቆች የሚውሉ ክፍሎች ተካተው የተሰሩለት ነው። ምድረ ግቢውንም ስንመለከት ለማስታወቂያ የሚሆኑ ዘመናዊ ስክሪኖች፣ የህፃናት መጫወቻዎች፣ ህጻናት በጨዋታ መልክ ጭምር ችሎታቸውን ማዳበር እንዲችሉ ታሳቢ ያደረገ የስፖርት ሜዳ ዘመናዊ ደህንነት መቆጣጠሪያ ቴክኖሎጂዎች የተገጠሙለትና አሁንም በውጪውም በመዝረግቢውም የፓርኪንግና የአረንጓዴ ልማት ስራዎች የተሰሩለት ነው። መንግስት ዘርፉ ለሁለንተናዊ ብልጽግና ያለውን አስተዋጽኦ ከግምት በማስገባት ዘርፈ ብዙ ተግባራትን እያከናወነ ሲሆን ባለሙያውም በተገነቡት መሰረተ ልማቶች በመጠቀም ለዘርፉ እድገት አስተዋጽኦ እንዲያደርግም ከንቲባ አዳነች አቤቤ ጠይቀዋል። ክብር ጠቅላይ ሚኒስትራችን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 ከቻል ያበረከተውን ይህንን ትልልቅ አስተዋጽኦ ከሀገራችን ጥቅም አንጻር ማዋል የሚቻልበት ቁመና እንዲያገኝ ካደረግ ነው። ከቁሳዊ ወረትም በላይ ወሳኝ ገራይል ወይም ደግሞ ሶፍት ፓወር እንደሆነ አሳይተውናል። ከያንያን እና የኪነ ጥበብ ቤተሰቦች ሙያችሁ ክብር ተልእኮ ዘመን ተሻጋሪ በመሆኑ የሲኒማን ታላቅ ኃይል በመጠቀም ብሔራዊ መግባባትን